መጠሪያዎች አሏት። የመጀመሪያው እለት ዓርብ ስምል እለተ ስቅለት ተብላ ትጠራለች። የመሰቀያ ቀን ወይም መዲና ለኢየሱስ ክርስቶስ የተሰቀለባት የስቅለት እለት ተብላ ትጠራለች። ስቅለት በህጋቸው ያጠፋውን የሚሰቅሉበት ህግ አለ። ያጠፋውን የመረጃ የሚወግሩበት ህግ አለ። ያጠፋውን በሰብ የሚቆርጡበት ህግ አለ። ነገር ግን እንደየሀገሩ ይለያያል። ለምሳሌ እንደ ሮማውያን እንደ ሮማውያን ስቅላት ነው። እንደ ባቢሎናውያን ደግሞ በእሳት መጠ ማለት እንደ ባቢሎናውያን ለአሬዝ መቁረጥ ነው። ፅራዊ ሄሮድስ ዮሐንስን በሰይፍ ቆርጦታል። እንደ አይሁድ ደግሞ በደንጃ መውገ በደንጃ ወግሮ በእሳት አቃጥሎ መግደል ወይም መግረፍ ነው። እንደ ሮማውያን ስቅላት ነው። በክርስቶስ ላይ ስቅላትን፣ ግርፋትን ተደቁሞበታል። ማለት የህዝብም የአዛዥም ጌታ የአማኒውን የኢአማኒውን ጌታ በመሆኑ መጠን እንደ አማንያን ተገርፏል፣ እንደ ኢአማንያን ደግሞ ተሰቅሏል። ለሁሉም ነው የካሰውና እና ዕለተ ስቅለት ትባላለች። መስቀያ ወይም መሰቀያ የሚባለው ከዚያ በፊት አምስት አይነት መስቀያዎች ወይም መሰቀያዎች ነበሩ። አንዱ እንደ አንድ ቁጥር ይወጥቶ ከላይ ትንሽ ጠመም ያለ ነው። አንደኛው ሁለተኛው የኤክስ ምልክት የሆነ ነው። ሶስተኛው የተን ፊደል የያዘ ነው። አራተኛው ዝም ብሎ ግንድ የሆነ ነው። አምስተኛው ተ ፊደልን የሚመስል ነው። ክርስቶስ ግን እንደ አንድ ቁጥር ባለ እንጨት አልተሰቀለም። እንደ ኤክስ በሆነ እንጨትም አልተሰቀለም። እንደ ተ ፊደል በሆነም አልተሰቀለም። ክርስቶስ የተሰቀለው በምንድን ነው ሲባል እንደ ተፊደል በሆነው ነው። አምስቱ መስቀያ መስቀሎች ይባላሉ። ከእነዚህ መካከል እንደ ተፊደል ነው ሀ ብለው ሊቆጥሩ ተ ፊደል አስረኛ ፊደል ናት። በአስረኛው ማዕረግ ወይም ከአስረኛው ከተማ አገባኋችሁ ለማለት እንደ ተ ፊደል በሆነ መስቀል ተሰብሏል እንላለን። ታዲያ በዚህ ዕለት መድኃኔዓለም ኢየሱስ ክርስቶስ የተግልል አንዳንዶቹ በወርቅ መስቀል ሲባርኩ መንፈስ ቅዱስ የሚያቀርቡ ይመስላል። አንዳንዶቹ በእንጨት መስቀል፣ አንዳንዶቹ ባረጀ፣ አንዳንዶቹ ደግሞ በአዲስ መስቀል ሲባርኩ በረከት የሚያሰጡ ይመስላል። እንዴው ከየት መጣ? ወይም ደግሞ የትኛው ነው ትክክል? የወርቅ መስቀል ደግሞ ባህሪው ጽሩይ ባለም ነው ያለ ኃጢአቱ ተሰቅሏል። ጽሩይ ባህሪው ነው ወይም ደግሞ ያለ ምንም በደል ተሰቅሏል እና በወርቅም በእንቁ የሚባርኩ ይመስላል። ትክክለኛ መስቀል ነው። በእንጨት የሚባርኩ ደግሞ እውነተኛው የእንጨት መስቀል የተሰቀለበት ምንም ጥርጥር የለም። ሁሉም እውነተኛ ነው። ታዲያ በብረት መስቀል ወይም በብርት መስቀል፣ በነሐስ መስቀል የሚባርኩ ከእጁ ላይ ከእግሩ ላይ ወይም ሳዶር አላዶር ዳናት አዴራ ሮዳስ ብለን